አርሰናል በጥብቅ እያነጋገረው ነው የተባለውን ቤንጃሚን ሴስኮን ለማስፈረም የሚፎካከሩ ክለቦች እየተበራከቱ መሆናቸው ተሰምቷል። ኤል ናሲዮናል እንዳስነበበው ባርሴሎና የተጫዋቹ ፈላጊ ሆኖ ገቢያውን ተቀላቅሏል። በዚህም አሁን ላይ አርሰናል፣ ባርሴሎና፣ ቼልሲ፣ ሊቨርፑል እና ማንቸስተር ዩናይትድ ከተጫዋቹ ጋር ስማቸው ተያይዟል። ይሁንና ተጫዋቹ አርሰናልን የመቀላቀል እድሉ የሰፋ ስለመሆኑ የስፖርት ተንታኞች እየተናገሩ ነው። የአርሰናል ውስጥ አዋቂዎች እንዳሉት ከሆነ አሰልጣኝ ሚካኤል አርቴታ ለፊት መስመሩ ቤንጃሚን ሴስኮን ምርጫው አድርጓል። በዚህም ሰሞኑን ከተጫዋቹ ጋር ንግግሮች እየተደረጉ ናቸው ተብሏል። ከትናንት በፊት 22 ዓመት የሞላው እስሎቬናዊው እግር ኳሰኛ በተጠናቀቀ ውድድር ዓመት ለጀርመኑ አርቢ ላይፕዚግ 21 ጎሎች አስቆጥሯል። ይህ ቁጥር ከሌላው ተፈላጊ የፊት መስመር ተጫዋች ቬክቶሪው ክሬሽ ጋር ሲነጻጸር አነስተኛ ቢሆንም ያጫወት ስታይሉ ከአርሰናል የኳስ ፍልስፍና ጋር የሚገናኝ በመሆ መሆኑ ተመራጭ ሆኗል ይባላል። ከአርሰናል ጋር በተያያዘ ሁለት ተጫዋቾች በባርሴሎና እይታ ውስጥ መግባታቸው ተሰምቷል። አንደኛው ኮንትራቱ በመጠናቀቅ ላይ የሚገኘው የአማካይ ስፍራ ተጫዋቹ ቶማስ ፓርቴ ሲሆን ባርሴሎና በነጻ ዝውውር ለመውሰድ ንግግሩ መጀመሩን ሰን አስነብቧል። አርሰናል የቶማስ ፓርቴን ኮንትራት ለማራዘም ንግግር ሲያደርግ እንደነበረ ቢናገርም መግባባት ላይ አልደረሱም ይባላል። ይሁንና አሁንም ጉዳዩ የተዘጋ አይደለም ተብሏል። ተጫዋቹ የቀጣይ ምርጫው አርሰናል ወይስ ባርሴሎና የሚለው በቀጣይ የሚታይ ይሆናል። ሌላው በባርሴሎና ራዳር ውስጥ የገባው የአርሰናል ተጫዋች ጋብሪኤል ማርቲኔሊ ነው። ባርሳ ተጫዋቹን በ45 ሚሊዮን ፓውንድ ለማዛወር ፍላጎት እንዳለው አስታውቋል። አርሰናልም ቀደም ሲል ማርቲኔሊን በ50 ሚሊዮን ፓውንድ የሚገዛ ከተገኘ እሸጠዋለው የሚል ፍንጭ ሰጥቶ እንደነበር ይታወሳል። በሌላ ከአርሰናል ጋር በተያያዘ መረጃ ሌዊስ ስኬሊ በቅርቡ አዲስ ኮንትራት ይፈርማል የሚል እምነት እንዳለው የክለቡ አመራሮች አስታውቀዋል። ከፍተኞቹ ቤት የማይታመን ብቃት እያሳየ ያለውን የ18 ዓመት እንግሊዛዊ ሪያል ማድሪድ የማዘውር ፍላጎት ማሳየቱ ይነገራል። ይህም በአርሰናል ኮንትራቱን ለማራዘም ሲደረግ በነበረው ንግግር አለመግባባት መፈጠሩን ተከትሎ የመጣ ነው ተብሏል። ይሁን እና አርሰናል ልጁን አልለቀውም፣ ኮንትራቱንም በቅርብ ይፈርማል የሚል ምላሽ ሰጥቷል ነው የተባለው። ፍሎች ፍሎሪያን ዊርትዝን ከሊቨርኩሰን ለማስፈረም ያቀረቡት 135 ሚሊዮን ዩሮ ውድቅ እንደሆነባቸው ተሰምቷል። ሊቨርኩሰን ተጫዋቹ ዝውውር 150 ሚሊዮን ዩሮ የማያቀርብ ክለብ ከፊቴ እንዳይደርስ ማለቱ ተነግሯል። በዚህም ተጫዋቹን ለማስፈረም ከጫፍ ደርሷል ሲባል የሰነበተው ሊቨርፑል አጣብቂ ውስጥ ገብቷል እየተባለ ነው። እናም ካቀረበው 135 ሚሊዮን ዩሮ በተጨማሪ ሃርቪ ኤሊዮት ወይም ጃረል ኳንሳህን ለመጨመር እየተዘጋጁ ነው መባሉን ኪከር አስነብቧል። ይህ ካልሆነም ተጨማሪ ገንዘብ በማፈላለግ ተጫዋቹን ለማዛወር ብርቱ ጥረት እንደሚያደርጉ ተነግሯል። ለዚህም ሲባል ለሉዊስ ዲያስ 50 ሚሊዮን ፓውንድ የሚከፍል ከተገኘ እንደሚሸጡት አስታውቀዋል። የሆነው ሆኖ በተጠናቀቀው የውድድር ዘመን ውጤታማ የነበሩት ሊቨርፑሎች በቀጣዩ የውድድር ዓመትም ተጠናክረው ለመቅረብ ስመጥር ተጫዋቾችን እያሰባሰቡ ናቸው። ፍሎሪያን ዊርትዝ ደግሞ አንዱ ፍላጎታቸው ሆኗል። በአጥቂ አማካይ ስፍራ ላይ የሚጫወተው የ22 ዓመቱ ጀርመናዊ በተጠናቀቀው የውድድር ዘመን ለሊቨርኩሰን 45 ጨዋታዎች ላይ ተሰልፎ 16 ጎሎች ይላል። የማንቸስተር ዩናይትዱን አምበል ብሩኖ ፈርናንዴዝን ለማስፈረም ያደረግኩት ንግግር ወደ መጠናቀቁ ደርሷል ሲል አስታውቋል። ለዚሁ ጉዳይ ወደ ሳውዲ አረቢያ ቅንተው የነበሩት የተጫዋቹ ወኪልም ከክለቡ ጋር ተነጋግረው ወደ አውሮፓ መመለሳቸው ተሰምቷል። እሳቸው እንዳሉትም አልሂላል የተጠየቀውን ሁሉ ከፍሎ ተጫዋቹን ለማስፈረም ፈቃደኛ ሆኗል። አልሂላል ለብሩኖ ፈርናንዴስ በሦስት አመት ውስጥ ሁለት መቶ ሚሊዮን ፓውንድ ደሞዝ ለመክፈልና ለማንቸስተር ዩናይትድ ደግሞ አንድ መቶ ሚሊዮን ፓውንድ የዝውውር ገንዘብ ለመክፈል ዝግጁ መሆኑን ካሳወቀ ሰንብቷል። ከዚህ በኋላ ያለው ውሳኔ የተጫዋቹና የዩናይትድ ስለመሆኑ የተነገረ ሲሆን ምላሹ እስከ አርብ እንዲቀርብለትም አልሂላል ሚላል ቀነ ገደብ አስቀምጧል። አሁን ላይ ማንቸስተር ዩናይትድ እና ብሩኖ ፈርናንዴስ ለመወሰን መንታ መንገድ ላይ ቆመዋል ነው የሚባለው። ተጫዋቹ ቢዛወር ለዩናይትድም ሆነ ለራሱ ጠቀም ያለ ገንዘብ ያስገኛል። ይሁንና እሱ ከለቀቀ ቡድኑ ከእንቅርት ላይ ጆሮ ደግፍ አይነት ችግር ውስጥ መግባቱ አይቀርም። ብሩኖ ፈርናንዴስ በቅርቡ በሰጠው አስተያየት ክለቤ ማንቸስተር ዩናይትድ ገንዘብ ለማግኘት አስቦ የሚሸጠኝ ከሆነ ውሳኔውን በደስታ አቀበለዋለሁ፣ ካለዚያ በዚሁ መቆየትን እመርጣለሁ ማለት ነው። አንጀ ፖስቴ ኮግሉን ለማሰናበ በት መወሰኑ ተሰምቷል። አሰልጣኙ የአውሮፓ ሊግ ዋንጫን በማንሳት የክለቡን የ17 ዓመታት የዋንጫ ጥማት የቆረጡ ቢሆንም በፕሪምየር ሊጉ ያሳዩት ደካማ አቋም ነቀፌታ አስከትሎባቸዋል። በዚህም የስንብት ደብዳቤ ብቻ ይቀራል ነው የተባለው። ኢኤስፒኤን ከምንጮቹ አገኘሁት ባለው መረጃም የ59 ዓመቱ ግሪካዊ አሰልጣኝ ስራቸውን እንደሚያጡ አምነዋል ብሏል። አሰልጣኙ በተጠናቀቀው የውድድር ዓመት በፕሪምየር ሊጉ 22 ሽንፈት ያስተናገዱ ሲሆን ይህም የቱትንሃም አስከፊ ውድድር ዘመን ተብሎ ተመዝግቧል። ይሁንና አሰልጣኙ በቀጣይ ውድድር ዓመት ተሻሽለን እንመጣለን የሚል እምነት የያዙ ቢሆንም ከመባረር አይድኑም ተብሏል። እሳቸውን ለመተካትም የብረንትፎርዶ አሰልጣኝ ቶማስ ፍራንክ እና የፉልሃሙ ማርኮ ሲልቫ ስለመታጨታቸው ተነግሯል። አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ እያደረጋችሁ አብራችሁን ቆዩ።